ታሪክን የኋሊት አልጋ ወራሽ አኪሂቶ የጃፓንን ንጉሳዊ ዘውድ የተቀዳጁት በ1983 ዓ.ም በዛሬው ቀን ነበር። ንጉስ አኪሂቶ ለ2459 ዓመታት በጃፓን የንግስና ስርወ መንግስት ሲያያዝ የመጣው የነገስታት ተወላጆች ፍርቅርቆሽ 125ኛው ናቸው። ንጉስ አኪሂቶ የአባታቸው የንጉስ ሂሮሂቶ ብቸኛ ልጅና ለረዥም ጊዜም በአልጋ ወራሽነት የቆዩ ናቸው። አባታቸው ንጉስ ሂሮሂቶ አስተዳደራዊና ወታደራዊ ስልጣናቸው በምድሩም በሰማይም በባህርም ፍጹማዊ ስልጣን የነበራቸው የጃፓን ንጉስ ነበሩ። ግን የጃፓን ነገስታት ፍጹማዊ አገዛዝ የመጨረሻው ሆኑ። በሁለተኛው የዓለም ጦርነት ጃፓን ተሸንፋ እጅ ስትሰጥ የንጉሳዊ ስልጣኑም ተቀነበበ። ጃፓንን የተቆጣጠረችው አሜሪካ በንጉሱ ንግስና ቀጣይነት ብትስማማም፣ ስልጣኑ እንዲገደብና ዘውድ ጠባቂ ብቻ እንዲሆን ወሰነች። የመሪነቱ ስልጣን በህዝብ ለሚመረጠው ጠቅላይ ሚኒስትር ሆነ። ንጉስ ሂሮሂቶ የቀ ቀድሞ ፍጹማዊ ስልጣናቸውን በህዝብ ለሚመረጥ መንግስት ትተው የታሪካዊው የጃፓን ዙፋን ጠባቂ ለመሆን ተስማሙ። ከዚያ ወዲህ የጃፓን ንጉስ የመንግስትና የህዝብ አንድነት ምልክት ተደርጎ ይታያል። ሂሮሂቶ ከሞቱ በኋላ ልጃቸው አኪሂቶ በ56 ዓመታቸው በ1983 ዘውድ ጭነው ንጉስ ሆኑ። ንጉሱ ጠቅላይ ሚኒስትሮች ሲሾሙ ቃለ መሐላ በማስፈጸም ስልጣኑ የተገደበ ቢሆንም የፕሮቶኮል ክብሩ ግን በህዝቡም በካቢኔ አባላትና በጦር አዛዦች ዘንድ

ንጉሥ አኪሂቶ በጃፓኖች በ1500 የንግሥና ታሪክ ተደርጎ የማያውቀውን ከንጉሳዊ ቤተሰብ ውጭ የምትወለድ ሴት ጋር ጋብቻ ያለመፈጸምን ልማድ ሰብረውታል። አኪሄቶ ያገቡት የንግስና ዘር የሌላቸውን ተራ ከሚባለው ማህበረሰብ የሚወለዱትን ሻዶ ሚችኮን ነበር። አኪሄቶ የንግስና ዙፋናቸውን ሲረከቡ፣ በበዓለ ሲመቱ የ158 ሀገሮች ነገስታትና የሀገር መሪዎች ተገኝተውላቸዋል። አኪሄቶ በአልጋ ወራሽነትና በንግስናቸው አመታት 57 ሀገሮችንም ጎብኝተዋል። 47 የሚሆኑ የጃፓን አውራጃዎችና በሩቅ የሚገኙ ደሴቶችንም ጭምር መጎብኘታቸውም ይነገርላቸዋል። በየአመቱ ከአንድ መቶ በላይ የበዓል፣ የምሳና የሻይ ግብዣዎች እያዘጋጁ ገበሬዎችን፣ አርቲስቶችን፣ የአካባቢ አስተዳዳሪዎችን፣ ነጋዴዎችን፣ ዓሣ አጥማጆችን፣ የእርዳታ ሰራተኞችን እየጋበዙ ከህዝቡ ጋር ያላቸውን ግንኙነት ያጠናክራሉ። ለስራና ለጉብኝት ወደ ጃፓን የሚሄዱ መሪዎችንና ባለስልጣናትን፣ በቤተ መንግስት ግብዣ እያደረጉ የሀገሪቱ ትብብርና ግንኙነት እንዲጠናከርም ያስተባብራሉ። ንጉሥ አኪሂቶ ለእጽዋትና ለግጥም የተለየ ፍላጎት እንዳላቸውም ይነገርላቸዋል። ጃፓን በአረንጓዴ ልማት የምታደርገውን እቅዶች የሚያበረታቱና ራሳቸውም በየቀኑ የቤተ መንግስቱን አትክልቶችና የሩዝ እርሻዎችን የሚንከባከቡ ነበሩ። በየዓመቱ በጥር ወር ከመላ ሀገሪቱ የሚላኩ ግጥሞች ተሰብስበው በቤተ መንግስቱ የግጥም ንባብ ምሽት እንዲከናወንም ይደረጋል። በዚያ ፕሮግራምም እስከ 20 ሺህ የሚደርሱ ግጥሞች ይላክላቸዋል። የሶስት ልጆች አባት የሆኑት ንጉስ አኪሂቶ ከስድስት ዓመት በፊት በጤና መታወክና በዕድሜ መግፋት ንግስናቸውን በገዛ ፈቃዳቸው ለልጃቸው አስተላልፈዋል። ንጉስ አኪሂቶ በጃፓን ነገስታት ታሪክ በሕይወት እያሉ ስልጣኑን ለማስተላለፍ የመጀመሪያው ንጉስ ናቸው። በዕድሜ ረዥም ጊዜ ለመቆየትም አኪሂቶ የመጀመሪያው የጃፓን ንጉስ ናቸው። አኪሂቶ 92ኛ ዓመታቸውን በሚቀጥለው ታህሳስ 14 ያከብራሉ። ንጉስ አኪሂቶ የጃፓኑን የንግስና ዘውድ ከጫኑ ዛሬ 35 ዓመት ደፈነ።